በስም አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። ጣዕም የሌለው ስብከት በዲያቆን ሄኖክ ኃይሌ። ወደ ከተማችን አንድ ሰባኪ ሊሰብክ መጣ። የመጣው ለመስበክ ፈልጎ አልነበረም። እኛን ለማዳን ጉጉት አድሮበት የእግዚአብሔርን ቃል ሊያሰማን ጓግቶ አልነበረም። በግድ ተገፍትሮ ተተፍቶ ቶሮሮ የመጣ አይነት ሰው ነበር። ወደ መሃል ከተማም አልገባም። የከተማችንን አንድ ሶስተኛውን ብቻ እንደተጓዘ በኋላ ስብከቱን ጀመረ። የሰበከው ስብከት ሰላምታ የለውም፣ መግቢያ የለውም፣ መውጫም የለውም፣ ማጽናኛም የለውም፣ ንስሐ ግቡ የሚል አዋጅ የለውም። በጩኸት የተናገረው አንድ አስደንጋጭ አረፍተ ነገር ብቻ ነበር፤ በሦስት ቀን ውስጥ ነነዌ ትገለበጣለች። ከነነዌ ነዋሪዎች አንዱ የነነዌ ታሪክን ቢጽፈው የሚጽፈው እንዲህ ነበር። የነነዌ ሰዎች እግዚአብሔርን የማያውቁ አሕዛብ ናቸው። ዮናስ ደግሞ እነርሱ የማያውቁትን አምላክ የሚያመልክ ነቢይ ነው። ዮናስ ወደ እነርሱ የመጣው የማዳን ተልእኮ ይዞ አልነበርም። ወደ አሕዛብ መላኩ አላስደሰተውም። ዮናስ ወደ ነነዌ የመጣው አንድ ሌላ ሰባኪ በየትኛውም ትራንስፖርት ተብዞ ሳይሆን በዓሣ አንበሪ ወደ ነነዌ የተተፍቶ ነው። የተተፋ ሰባኪ እንዴት ደስ ብሎት ይሰብካል? እንኳን ስብከት ይቅርና ማንኛውንም ስራ ያለ ፍላጎት እንዴት ሊሳካ ይችላል? ዮናስ የነነዌ ህዝብ እንዲድን ፍላጎት አልነበረውም። እንዲያውም ከመጀመሪያው ፍርሃቱ ትጠፋላችሁ ብሎ ተናግሮ ሳይጠፉ ቢቀርስ የሚል ነበር። ዮናስ ወደ ከተማይቱ ዘልቆ ሲገባም በፍላጎት አልሰበከም። የሰበከው ስብከት ተስፋ የሚያስቆርጥ እንደ ሰይፍ የሚቆራርጥ ነበር። የነነዊ ሰዎች የማያውቁትን አምላክ እንዲያውቁ እድል የሚሰጥ ትምህርት አልሰጣቸውም። ዮናስም እንደ ኖኅ ይህንን ያህል ዘመን ተሰጥቷቸዋል ተመለሱ ብሎ አልሰበከም። መርከብ ሰርቶ ግቡ አላላቸውም በሶስት ቀን ውስጥ ነነዌ ትገለበጣለች ብሎ ጮኸ እንጂ የነነዌ ሰዎች ግን ማን ነው የሚገለብጣት ለምን ትገለበጣለች ለመሆኑ አንተ ማነ ዝም ብሎ ትገለበጣላችሁ ይባላል መጀመሪያ ትምህርት አይቀድምም አላለም ራሳቸውን እንጂ ሰባኪውና ስብከቱን ለመገምገም ጊዜ አልነበራቸውም እግዚአብሔርን አመኑ፣ ለጾም አዋጅ ነገሩ፣ ከታላቅ ጀምሮ እስከ ታናሹ ድረስም ማቅ ለበሱ። አንድ ላይ ኃጢአት መሥራት ቀላል ነው። አንድ ላይ ንስሐ መግባት ግን እጅግ ይከብዳል። በሀገር ደረጃ ንስሐ መግባት ግን እጅግ ያስደንቃል። ነነዌ የምትገለበጥ ከሆነ ሀገርን እንቀይር አላሉም። ሀገር ከመቀየር ይልቅ ራሳቸውን መቀየር እንደሚሻል ተረድተው ነበር። ሁሉም በእኩል ልብ ተሰበረ። ሁሉም ማቅ ለበሰ። የሰባኪው ስብከት ጣዕም የለውም ብለው አላመረሙም። ተስፋ የሚሰጥ ስብከት መች ሰማን አላሉም። ሰባኪው እያዋዛ አላስተማራቸውም። ምሳሌ አልነገራቸውም። ቅን ያልተቀኘላቸውም። ቅዱስ ፍሬም እንዲህ ይላል፣ የተላክላቸው ጨካኝ ሐኪም ነበር። የያዘው መድኃኒትም የሚያቃጥል ነበር። እንደ ሰይፍ የሚቆራርጥ ቃል ተናገራቸው። እነርሱ ግን አቅሱላቸው ተፈወሱ። የነነዌ ሰዎች ንስሐ ከላይ እስከታች ነበር። ከነገሥታቱ ሳይቀር ማቅ ለበሱ። ነነዌ ትገለበጣለች ብሎ ሲናገር ንጉሡ ወታደሮች ልኮ ዮናስን ማሰር ይችል ነበር። ምን በአገራችን ላይ ታሟርታለህ? ብለው አፉን አላፈኑትም። መፍትሄውን ንገረን ያለውም የለም ችግሩ እነርሱ ናቸውና መፍትሄውን ያውቁታል። ስለዚህ ራሳችሁን መውቀስ ወደዱ። ሀገሪቱ በአንድ ልብ አለቀሰች። ንጉሡ ሰዎችና እንስሶች አንዳች አይቅመሱ ብሎ አዋጅ አስነገረ። ከቤተ መንግሥት ጾም የሚታወጅበት ነነዌ እንዴት የታደለች ናት! መኳንንቶችሽ ማልደው የሚበሉ ሀገር ሆይ ወዮልሽ፣ ተብሎ ከተጻፈ መኳንንቶቿ የሚጾሙላት ሀገር እንዴት የታደለሽ ትሆን። መቼም ሕዝብ ብቻ መጾሙ ነገሥታት ቢበሉ የተለመደ ነው። ነገር ግን እየበሉ የሚጾምን ሕዝብ መምራት እንዴት ይቻላል? ሲጠጡ እያደሩስ ሲጸል የሚያደርን ሕዝብ መምራት እንዴት ይቻላል? ንጉሥ ላንቺ ማቅ ለብሶ ያለቀሰልሽ እንስሳት ሳይቀር የጾሙልሽ ነነዌ ሆይ ምንኛ የታደልሽነሽ። ሕዝብሽ ጾም ሲታወጅ የማያላግጡ እኔ በፈለግኩት ጊዜ ነው የምጾሙ ብለው የማይመጻደቁ እንኳን በቤተ ክህነት ይቅርና በቤተ መንግሥት የታወጀን ጾም በትሕትና የሚጾምብሽ ነነዌ ሆይ ምንኛ የታደልሽነሽ። የዋህን የውሃን ሕፃናትን ጡት ከልክለው የፈጣሪን ሩሩ ልብ የሚያስጨንቁ እንስሳትን ከውሃ ከልክለው ለምህን ላይ ታጠቁ። የነነዌ ሰዎች ምንኛ ድንቅ ናቸው! ቅዱስ ኤፍሬም ያችን ከተማ በዓይነ ሕሊናው በጎበኛት ጊዜ እንዲህ ብሏል። የንጉሥ ቤት ግብዣ ተቋረጠ። ንጉሥ ማቅ ለበሰ። ንጉሥ ማቅ ከለበሰ ደግሞ ማንጌጥ ልብስ ይለብሳል? በዚያን ጊዜ በነነዌ ወርቃችሁን ብትጥሉ ማንም አይሰርቀውም። ሀብታቸው ያለበትን ቤት ክፍት ትታችሁ ብትሄዱ ማንም ዘቡ ብሎ አይገባም። ወንዶች ወደ ሴቶች በምኞት አይመለከቱ። ሴቶችም በሚያያቸውን ለመማረክ ጌጦቻቸውን አላደረጉም። ከልጆቻቸው ጋር አብረው ወደ መቃብር ሊወርዱ ነውና አረጋን በላያቸው አመድ ነሰነሱ። ወላጆች በልጆቻቸው ጥያቄ ተጨነቁ። አብርሃም ልጁ ይስሐቅ የመሥዋዕቱ በግ ወዴት ነው ሲለው የተጨነቀው ጭንቀት በነነዌ ወላጆች ተደገመ። ሱሪያዊው የቤተ መንግሥቱን ሁኔታንም እንዲህ ስለዋል። የነነዌ ንጉሥ ወታደሮችን ሰብስቦ እንዲህ አላቸው፣ የድል የተጎናጸፈባቸው ውጊያዎቻችን አይደለም። የባዕድ ሀገሮች በተሰማው ዜና ሀያላኖቻችን ሳይቀሩ ተብረክርከዋል። አንድ ብራዊ መጥቶ በቃሉ አብረከረከን። የጀግኖች እናት ነነዌ አንድን ለብቻው የመጣ ደካማ ሰው ቅል ፈርታለች። ስለዚህ ወገኖቼ የማይፈርስ አጥርን ግንባ፣ ይህቺ አጥርን ሳናት ስውር ጦርነት ታወጆብናልና ራሳችንን ስውር መሳሪያ እናድረግ። ዮናስ በነነዌ የመመለስ ደስ አልተሰኘም። ትንቢቱ ስለማይፈጸምለት ብቻ አይደለም፣ የእስራኤል ሽማግሌዎች በሚቀማጠሉባት ሰዓት የነነዌ ሽማግሌዎች ሲያለቅሶ አየ። ጽዮን በዝሙት እንደ ሰም ስትቀልጥ ነነዌ ታነባ ነበር። እስራኤል ከፈጣሪ በራቁበት ሰዓት አሕዛብ የነሳ እምባ ሲታጠቡ ሲያይ ክብር ከእስራኤል መልቀቁን አይቶ ተከፋ። ዮናስ እስከ መጨረሻው ሰዓት የነነዌን መጥፋት ይጠባበቅ ነበር። ዮናስ ነነዌ የምትገለበጥበትን ቀን ሲቆጥር፣ ነነዌ ደግሞ ኃጢአቷን ትቆጥር ነበር። ዮናስ ስለ ነነዌ እንደ ሙሴ እነርሱን ከምታጠፋ እኔን አጥፋኝ አላለም። በተቃራኒው እነርሱን ካላጠፋ እኔን አጥፋኝ እስከ ማለት ደረሰ። ቅዱስ ኤፍሬም ነኔን ወክሎ ነብዩን እንዲህ ይለዋል፦ አንተ ዕብራዊ ሆይ ሁላችን ብንጠፋ ምን ይጠቅመሃል? አንተ ሰባኪ ሆይ በሁላችን መሞትስ ምን የተሻለ ነገር ይገኛል? የማቴ ልጅ ሆይ ወደ መቃብር በፀጥታ ብንወርድ ምን ታገኛለህ? በቃለ ፈወስከን ልናመሰግን ስንመጣ ለምን ታዝናለህ? እጣ ነነዌን ተናግሮ ያጠፋት ያጠፋት ከመባል ይልቅ ተናግሮ ያተረፋት መባል ቢሆን አይሻለም? መላእክቱ በሰማይ ሲደሰቱ አንተ ለምን ታዝናለህ? ዮናስ ሆይ ከእንግዲህ በስም የምትጠራናትና ነነዌን አመስግናት። በእርግጥም ዮናስ በሽተኛ አክሙ ስለዳነለት የሚበሳጭ ሐኪም ሆነ። የነነዌ ሰዎች ግን የሰባኪው ማንነት የስብከቱ ውበት አልባነት ያነጋገሩ ለዛ ምክንያት ሳይሆናቸው ተስፋ በማይሰጥ ስብከት ተሰብረው ራሳቸውን፣ አዳም ብዙ ስብከት አልፈልጉም። ክፋትን ለመተው እና ይቅር በለን ለማለት የተሰበረ ልብ እንጂ በቆት መሞላት አያስፈልግም። ኃጢአታችን ከነኔ ሰዎች ከበለጠ ቆየ። የጋራ ክፋታችንን በጋራ ንስሐ ጠበው። ወስብሐት ለእግዚአብሔር።